ሞዴላ ሀሴት ደረጀ በቅርቡ በዓለም መድረኮች ኢትዮጵያውያን ያስጠራች ሁለተኛ በመውጣት ሀገሯን ያስጠራች ድንቅ ውበት ያላት ሞዴሊስት እንግዲህ በአደባባይ ወጥታ አምላኳን እንዳመሰገነችም ነው። ስላወጣኝ ተራራ ስላሳለፍከኝ መከራ ሞዴላ ሀሴት ደረጀ በአምላኳ እንደማትደራደር በጣም በሚገርም ሁኔታ ቤተ ክርስቲያን አዘውትራ እንደምትድ ስርዓት ያላት ልጅ እንደሆነች ጭምርም ነው። በርካቶቹ በዓለም ደረጃ ዝናን ሲያተርፉ ጌታቸውን ችላ የሚሉበት ሁኔታም ነው የምፈጠረው። እሷ ግን ችላ ላለችም በአደባባይ ጌታዋን እንዳመሰገነች ጭምርም ነው። እያንዳንዱ ሰው ያሳለፈበት የህይወት ውጣ ውረድ አለ። ያን በማስመልከትም ነው የዘመረችው። ዝማሬው እጅግ አስገራሚ ነው። ስላወጣኝ ተራራ ስላሻገርከኝ ማይበል እጅግ በፕሮቴስታንት እምነት ተከታዮች ዘንድ የሚወደድና ተደማጭነት ያገኘ ዝማሬም ጭምርም ነው። መልእክቱ በጣም ጠንካራ እንደሆነ ጭምርም ነው። አምላኩን ሰው የሚያመሰግንበትም ነው። ለዛሬ ስኬቷ ከጀርባ የሆነው አምላኳ እንደሆነ ጭምርም ነው እየመሰከረችው። እጅግ አስገራሚና ልደመጥ ከሚገቡት መረጃዎች መካከልም ነው። ለእናንተ የችላችሁ መጣውት ሚኪታ ቡረንፎን ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።